አራዳ ማለት ሰውን የሚረዳ የሚረዳ ማለት ነው። እንግዲህ ቤዛ ተመልሳ መጣለች። ማርክም ደግሞ እንደምታዩት የገጠመው ነገር ምንድን ነው? ድንገት መጣ። ሰርፕራይዝ ስታደርገው ምን አይነት ስሜት ተሰማው? ትናንት ከትናንት በፊት ከዛም በፊት የነበሩትን ቪዲዮዎችን አይታችኋል። ከቤዛ ጋር የነበረው ነገር ከጓደኞቹ ጋር ከተመልካች ጋር አለመግባባት ውስጥ ገብቶ ነበረ። ብዙ ተቃውሞችንም እያስተናገደ ነበር። ብዙ አይነት ሀሳብ አስተያየቶችም እየተወረወሩበት ነበረ። በስተ መጨረሻ ምን ሆነ? እንዲሁም ደግሞ ቢራ ቢሯዋም ከዚህ በላይ መቀጠል የለብንም፣ ምክንያቱም ቤዛ እየተጎዳች ስለመሰለኝ፣ እሷን እየጎዳው ደግሞ እኔ መቀጠል አልችልም፣ እኔም ሴት ነኝ፣ ነገ ምን እንደሚያጋጥመኝ አላውቅም። ስለዚህ ሴት ላይ እንግዲህ በደል ላደርስ አልፈልግም በማለት እንግዲህ ጥላው ሄዳ ነበር። እንግዲህ ከቤዛም ከቢራቢሮ ጋም ሳይሆን ብቻውን ነበር የቀረው ማለት ነው። ና ያሳዝን ነበረ ማርክ ማለት ነው። አሁን ግን ተመልሶ አንድ የተናገረው ንግግር አለ። ማለት እኔ ራሴን ማቅ ሰው ነኝ፣ በጣም በራሴ የምተማመን ሰው ነኝ እና በህይወቴ ብዙ ጥፋቶችን ላጠፋ እችላለሁ፣ ግን ደግሞ ሰውን አስከፍቼ ሰውን የሚያሳዝን ነገር አድርጌ ምናምን ነገር ጸጥል ማለት አልችልም ብሏልና፣ ይህንን ነገር በቃ በደንብ በደንብ ያወቅኩበት የተረዳሁት ነገር ነውና ና ምክንያቱም በደንብ መቶ ፐርሰንት እየበደላት ነበረ፣ ወይም ደግሞ ቤዛን ገፍቷታል፣ አስቀይሟታል፣ አስከፍቷታል። እሷም ብቻ ሳይሆን ጓደኞቹ ነው እራሱ። ዛሬ በህይወቴ ሰው አግኝቻለሁ፣ እናንተ አታስፈልጉኝም ምንም ማታረጉልኝ። እሷ እያንዳንዱ ህይወቴን አብራኝ ትጋራኛለች። እሷ የማታውቀው ነገር የለም እያንዳንዱ እንቅስቃሴን እሷ ትረዳለች ነው እያለ ነበረው። እንግዲህ እች ልጅ በሁለት ቀን ውስጥ ከሚያውቃትን ልጅ ማለት ነውና ለብዙ ጊዜያት አብሮት የነበሩትን ጓደኞቹን በደስታም በሀዘንም ሲከፋውም ደስ ሲለውም ሁሌም አብሮት የነበሩትን ጓደኞቹ ነው ያስቀየመውና ይሄ ነገር ደግሞ ጓደኞቹን በጣም አስከፍቶ አሳዝኖ ነበረ። ካንድ ሙለ ሶስት ጊዜ እንግዲህ ለምነውት ነበር። ይሄ ነገር ትክክል አይደለም፣ ወደ ራስ ተመለስ፣ አቁም ቢሉትም ስህተት እየሰራ እንደሆነ ቢነግሩትም ግን ሊሰማቸው ፈቃደኛ አይደለም። ጭራሽ በቃ ሪስፔክት እራሱ አላሳያቸውም ጥሏቸው በመሄድ ምናምን ነበር እንትኖቹን በቃ ሲያስቀይማቸው የነበረው በአጭሩ ና ብቻ ግን ሁሉም ነገር አለፈና እንግዲህ ከቤዛ ጋር ሰላም ለመሆን እንግዲህ ያለውን እውነታ መጣው ተናግረዋል፣ ማለት ነው። በስተመጨረሻ በጣም ከፍቶት ነበረ ማለት አሳዘነኝ። እኔ ማርክ በጣም በቃ ፊቱ ራሱ ማለት ነው ሳየው፣ ያሳዝነኛል። የዋ ሰው ነው የውስጡን በጣም በቃ እንዴት ልበላችሁ። ማርክ ማለት ማለት ነው፣ ስለ ማርክ ስነግራችሁ በጣም ብዙ ነገሮችን በውስጡ የሚይዝ ሰው ነው። በቃ ምንም ይሄ ነው ያ ነው እንደዛ ነው ምናም ብሎ እንደሰው ጮሆ አውጥቶ አውርቶ የሚናገረው ነገር፣ ችግሩን የሚያወራው ነገር የለም። በቃ በውስጡ ብዙ ነገር ይይዛልና፣ ብዙ የተጎዳ ልጅ ነው የሚመስለኝ፣ በቃ ዝም ብዬ ስገምት ማለት ነውና ማርክዬ በጣም የዋ ነ ተማምነ ከዚህ በኋላ በማርክ ምንም አልደራደርም። ለምን እንደሆነ ታውቃላችሁ? በቃ ተማመንኩበት። ይሄ ነው ማረጋገጫው፣ ይሄ ነው እውነታው፣ ይሄ ነው ትክክልነቱ፣ ይሄ ነው በቃ ማርክ ማለት ይሄ ነው። በደንብ የተረዳሁት በደንብ ማርክን ያወቅኩበት ነገር ነውና ሲያደርግ የነበረው ነገር በጣም ስህተት ነበር፣ ግን ደግሞ ሊሳሳት ይችላል እንደ ሰው ግን ደግሞ በዚህ ልክ በቃ ቤዛን ባስቀየማት ልክ እንዴት እንደዚህ አይነት በቃ መጥፎ ሰው ነው ብለን እስክናስብ ድረስ ነው ያሳመነን የነበረው። ነገር ግን ያው ለሱም ብለን በማሰብ ነው ቤዛንም መግፋት ስለሌለበት ነው አንዳንዴ ከመግፋት መገፋት ይሻላል። የእውነቴ ነው የምላችሁ፣ የሆነ ሰዓት ላይ ለናንተ ዋጋውን ይከፈላችኋል። የእጅ መቼም አይቀርም። እኛ ዛሬ ሰውን አስለቅሰን ሄደን አስከፍተን ሂደን ነገ መልካም ነገር ይገጥመናል ጥሩ ነገር ይገጥመናል ብንል በጭራሽ ሊገጥመን አይችልም ና ሁሌም ለሰዎች ሁሌ ማጠገባችን ላሉ ሰዎች መልካም እንስራ። ቀና አስተሳሰብ፣ ቀና አመለካከት፣ ቀና መንገድ ይኑረን እላለሁ። እኛ ቤዛ እንግዲህ በጣም ተከፍታ ነበረ። የአራድዬ ልጅ ናት። በጣም በቃ ቤዛ በጣም የተረጋጋች ጨዋ ሴት። በቃ ስታወራ ራሱ እኔ የሆነ የእሷ አይነት አወራር በኖረ ብዬ እመኛለሁ። በእውነት ነው የምላችሁ። ለምን በጣም ተረጋግታ ነው። ለስለስ ያለ ነገር ነው። አማርኛዋ ጥፍጥ ያለች፣ በቃ ቆንጅዬ ልጅ ናት። በቃ ምንም፣ ሁሉን ነገር አሟልቶ የሰጣት ልጅ ናት እና ከብሩ ከይቅርታ ከማርክ ጎን ብትቆም ሁሌ፣ በቃ ደስታው ደስታውን ሙሉ ታደርግለታለች፣ ሙሉ ሰው ታደርገዋለች ብዬ አስባለሁና እንግዲህ ያው ሁሌ ልጅነት የለም፣ ሁሌ ጨዋታ የለም፣ ሁሌ ምናምን የሆነ ብቻ ፈተናዎች ይኖራሉ አይደለ? ብዙ መንገዶች ልትጓዙ ትችላላችሁና መቻቻል አለባችሁ ብዬ ነው የማስበው። እርስ በእርስ ተግባቡ፣ እርስ በእርስ አውሩ ያሉትን ችግሮች አይቻለሁ። ማርክ ላንቺ ያለውን ቦታ አይቻለሁ። አንቺም ለሱ ያለሽን ቦታ አይቻለሁኝና ማጣት አትፈልጊም ነበር። ከሴት ጋር ሆኖ እንኳን እያየሽው ቆርጠሽ ትተሽ መተው አልቻልሽም። በቃ በጣም እየከፋሽ፣ በጣም እየተደበርሽ ነበረ። ብዙ ነገሮች አሉና ግን ያው እውነታው ሄ ሆነና ፈጣሪ በቃ ሁለታችሁን አንድ ካደረገ ወይም ደግሞ አንቺ ለሱ ከሆንሽ እሱ ለአንቺ ከሆነ በቃ ማንም ሊለያቸው አይችልም። የትኛውም ኃይል ብመጣ ና ልጅቷም ደግሞ ቀጥላ ቢሆን ኖሮ እንደው ማርክ ይሄን ነገር የእውነት አድርጎት ልጅቷ አብራሽ አብራው ቀጥላ ቢሆን ኖሮ የምትጎዳው መጨረሻ ላይ እሷ ነበረች። አንዳንዴም ወደሆነ ሰው ሕይወት ውስጥ ስንገባ አጣርተን መግባት አለብን። በኋላ ወይኔ እየዬ ምናምን ብለን ከማልቀሳችን ከመካፋታችን በጣም ከማዘናችን ተስፋ ከመቁረጣችን በፊት ያ ሰው ማንነቱ ምንድነው? ምንድነው ያደረገው ነገር ከጀርባው ያለው ነገር ምንድነው? ብለን ስለዛ ሰው ህይወት በደንብ ማጣራት ማወቅ አለብን። ዝም ብለን ዘው ብለን የሆነ ህይወት ውስጥ መግባት የለብንም ብዬ ነው ማስበውና መጨረሻ ላይም ተጎጂዎቹ እኛ ስለሆነ አሁን እንደውት ልጅ አብራ ቀጥላ ቢሆን፣ ቤዛም የሆነ ለሱ ያላት ፍቅር አለ እንዲህ በቀላሉ አትረሳውም። ማርክም እንዲህ በቀላሉ አይረሳትም። ግን ደግሞ በመሀል ባለ መግባባት ውስጥ ሆነው እቺ ልጅ በመሀል ትጎዳ ነበር። የሆነ ሰዓት ላይ ተፈላልገው መገናኘታቸው አይቀሩም። የሚዋደዱ ሰዎች የሆነ ሰዓት ላይ አግብተው ወልደው እንኳን ተፈላልገው ሊገናኙ ይችላሉ። ስለዚህ እኛ መርጠን አይተን ህይወትን ፈትሸን አመዛዝነን የሰውን ህይወት ከጀርባ አጥንተን ምና ሁሉን ነገር ነው መግባት ያለብን ብዬ ነው የማስበውና ማርክም ከተናገረው ነገር ምንድን ያለው ማለት አንዳንድ ሰዎች የያዙትን ሳይጨርሱ ወይም ደግሞ ሳይቋጩ በቃ መጨረሻውን አራት ነጥብ ሳይ ነጥብ ሳይዘጉ ዝም ብለው ክፍት እንደሆኑ ዝም ብሎ እዛው ላይ እንዳለ ትተው ሌላ ሰው ህይወት ውስጥ ይገባሉ ወይም ደግሞ ሌላ መንገድ ይጀምራሉ በጣም ይቸኩላሉና ያ ደግሞ ዋጋ ያስከፍላል ብሏል። ና እውነት ነው። አንዳንዴ ነገራቶችን በማስተዋል መራመድ አለብን ብዬ ነው ማስበው። ና ሄኒ በጣም ጎበዝ፣ በጣም ምርጥ ከነ ድምጹ ከነ ጓደኝነቱ፣ ምን አይነት ጓደኛ ናቸው! የእውነት ነው ብላቸው ቤኪ። በቃ የራሳቸው ጉዳይ ነው የራሳቸውን ጉዳይ ነው ብለው ማርክ ባደረገው ነገር ትክክል አይደለም ብሎ መቶ ፐርሰንት ሲከራከሩ፣ ሲጨጋጨጉ በቃ ብዙ ነገር ሲሆኑ የነበሩት ምርጥ ጓደኞቹ ናቸው። ይሄ ነገር ማለት ለቤዛ በጣም አስበው እንዳይመስላችሁ ማለት ለቤዛም አስበዋል። ግን ቅድሚያ እሷ ቢያንስ ተገፍታለች፣ ገባችሁ? ነገ ቢያንስ ጥሩ ነገር፣ ጥሩ ህይወት፣ ጥሩ መንገድ ይገጥማታል ከፈጣሪ ጋር ማለት ነው። ግን ማርክን ያስከፋት፣ ማርክን ያሳዘናት ይህ ልጅ ስህተት ሰርቷል፣ ጥፋት አጥፍቷል እና ነገ ደግሞ ጥሩ ያልሆነ ህይወት ሊገጥመው ይችላል። የሚያደርገው ነገር ሁሉ የሚወዱትን ሰዎች ያሳጠዋል በማለት እንግዲህ ለእሱ አስበውለት ተጨንቀው እንደዚህ መሆን የለበትም ብለው ይህን ነገር ለመፍታት መወሰናቸው መሞከራቸው በጣም ደስ ይላል። ሄኖክና እንትና ደግሞ ቤካ በጣም ነው ደስ የሚሉ ሲቀላለዱ፣ በቃ መንታ ነው የሚመስሉት፣ ምርጥ ጓደኞች ናቸው። ለእናንተ ምንም አይነት ቃል የለኝም። ማርክ ደግሞ አንዳንዴ ሶሻል ሚዲያ ያላችሁ ሰዎች በጣም ከልክ በላይ በጓደኞቻችሁ በፍቅረኞቻችሁ ትፈትናላችሁ ትፈታተናላችሁ ትፈታተሻላችሁ። ፕራንክ ችግር የለውም ይሁን ይደረግ፣ ግን ደግሞ ፈተናም የሰው ልጅ ማለት ሁሌ ፍጹም አይደለም፣ የሆነ ሰዓት ላይ ሊሳሳት ይችላል። ለዛ ሰው ደግሞ ያልሆነ አመለካከት ያልሆነ አስተሳሰብ እንዲኖራቸው ያደርጋልና ይህን ያህል የሆነ ከልክ ያለፈ መፈታተን ጥሩ አይደለም ብዬ ነው የማስበው። ና ለማንኛውም በስተመጨረሻ ይዘዋት መጣው ትንሽ አስደንግጣዋለች። ቤዚ ያው ትናንትና በሰራው ቪዲዮ እንትን ብሎ ነበረ እንዳጠፋ ልጅቷንም ለምን ይዟት እንደመጣ ቪዲዮ ብቻ ለመስራት እንደሆነ እና ቤዛ ደግሞ ያለውን ነገር እንድታይ ምናምን ነገር ነበረ። ጓደኞቹንም እንደዛ ያላቸው ያው ብቻ ለፈተና እንደነበረ አይነት ነገር ነው የተናገረው። ና ዛሬ ግን እንግዲህ ቤዛ መጣ ተገናኝተው ይቅር ተባብለናል፣ ግን ከዚህ በኋላ አብረን ቪዲዮ መስራት አንችልም፣ አብረን መቀጠል አንችልም ብላ ቤዛም በአራት ነጥብ ዘግታ ነበር። ማርክም ያው ምንም ማድረግ አይችልም፣ እሱ የራሱ ያጠፋው ጥፋት ነው። ስለዚህ ጥሎ መሄድ ነው በቃ ውሳኔዋን እናክብርላት ብሎ ነበረና ና ቤኪም እንትናም በጣም ደንግጠው ነበረ፣ ሄኖክም ማለት ነው። እና በስተ መጨረሻ ጥሏት ከሄደ በኋላ ነው ተመልሳ መጣ። ስታቅፈው የነበረው ድባብ በስማ በጣም ደጋግሜ ነው ያየሁት እና መቼም አይለያችሁ። በቃ ማርክ ቤዛ፣ በቃ ህይወታችሁ ሁሉ በደስታ የተሞላ ይሁን። በቃ ህይወት ይቀጥላልና ደስተኛ ሆናችሁ ለማየት ያብቃን። ሁሌም ቢሆን ማለት ነውና ቤዛ የምርጥ የአራዳዬ ልጅ ናት። ይመች፣ በጣም ቆንጆ፣ በጣም ሙሉ ነገር አሟልቶ ሰጠሻልና እንወድሻለን እና በቃ መስተመጨረሻም አልቻለም። ቁጭ ነው ያለው። በቃ አላመነም። ያ ሁሉ ጥፋት ማለት ሁለታችሁም እኮ ነው ያጠፋችሁት። ግን ይሄ ሁሉ ነገር የሚሆነው ነገር አንዳንዴ ደግሞ ሶስተኛ ሰው አራተኛ ጓደኛ ደግሞ ጣልቃ ሲገባ ጥሩ ነው። እንደዚህ አይነት መልካም ሰዎችም አሉ፣ ለማበጣበጥ ሳይሆን አንድ ለማድረግ ለማስታረቅ፣ ለማስማማት። ለነሱ ያልታያቸው ነገር እነሱ ጓደኞቻቸው ታይቷቸው ለማስተካከል የሚሞጡ የሚመክሩ ልጆች አሉ እንደ ቤኪና እንደ ሄኖክ ማለት ነው እና ደስ የሚል ነገር ነው። ግን ደግሞ አለማውራት ነው ችግራቸው። በቃ ይሄ እንደዚህ ነው ቁጭ ብለው ጊዜ አለመሰጣጣት። በቃ እሱ ቱግ፣ እሷ ቱግ። በቃ ይፈር በቃ ይፈላሉ፣ ይንተከተካሉ። እሷም ወደዛ ትፈናጠራለች፣ እሱም ወደዛ ይፈናጠራል። ከዛስ ምንም ሰላም የሚባል ነገር የለም። ምንም መግባባት የሚባል ነገር የለም። በጣም የሚያስጠላ ነገር ይፈጠርና በቃ ወደ ወደ ያልተፈለገ ነገር ይገባልና ብቻ ግን በስተመጨረሻ ቤዛ ፍራንኩን ላሳድረው ነበረ። በቃ አይሆንም አብረን መቀጠል አንችልም፣ ብዬ ምናምን ነገ መግቢያ ያሰረች ፕራንክ ነው ልል ነበር አለች። ግን አላስቻለኝም ነገርኩት እያለች ነበረ። እንደዛ ቢሆን ደግሞ ሌላ ችግር ነበረ። ፕራንክ ማሳደር መጥፎ ነገር ነው። የእውነት ነው ብላችሁ ምክንያቱም ይህ ልጅ ወደ ተራሱ ሲሄድ ሲያድር አንድ ሰው ቁጭ ብሎ ብዙ ነገሮችን ሲያስብ ሲያሰላስል በጣም የማይሆን መንገድ ይገባል። የማይሆን ውሳኔ ወስንና ህይወት ብልሽት ስትዋ ይወጣልና ብቻ ባጭሩ ምልላችሁ ፈልጌ ነው ቤዛና ማርክ ስለተታረቁ እጅግ በጣም ደስ ብሎኛል። የቤዛ ወዳጆች የማርክ ወዳጆች የቤኪ ሄን ወክ ወንድም ጓደኞች ምንድ ነው ወዳጆች አድናቂዎች፣ ውይ ይለያሉ። በቃ ቤኪ ይህን የመላጣ በጣም ነው ደስ የሚለ። ግን ቤኪ በጣም ነው ወደው እና ይመቻችሁ፣ እንኳን ደስ ያላችሁ። የሁላችንም ልፋት ነው። ለፍታችኋል፣ ደክማችኋል። እና በጣም እንደምትወዱትም ለእሱ በጣም ቦታ እንዳላችሁን በደንብ ተረድቷል። በጣም ነው ያከበራችሁ። በጣም ይበልጥ በቃ ፍቅሩን እንዲጨምር ነው ያደረጋችሁት። እና ቤኪ በጣም ማለት ማርክ በጣም በእናንተ ተገርሟል፣ ተደንቋል። ኤንዌይስ ግን እኛ ትክክል ያልሆነ ነገር አሁንች ልጅ ተቀብለናት ቢሆን ራሱ ተመልካቾች እኛ ራሱ ችግር የለውም ብለን ቢራቢሯን ተቀብለናት ቢሆን ኖሮ ማለት ነው፣ የእውነቴን ነው ምላችሁ፣ ጥሩ አይሆንም ነበር። እሱንም ገደል ነበር የምንከተው፣ እሷንም ገደል ነው የምንከተው። አንቀበላትም። ቤዛ ትምጣ፣ ቤዛ ትምጣ ስትሉ የነበራችሁ አለምንም ማቋረጥ ትክክል ናችሁ ብዬ ነው የማስበው። አያችሁ፣ ፍሬያችሁ ይሄ ነው፣ በቃ ውጤቱ ይሄ ነው። ትክክለኛ ውሳኔ እንዲወሰን ያደርጋል አንዳንዴ አሳብ አስተያየትም የተመልካችም እንትን በጣም ጥሩ ነገር ነው የእውነት ይንምላችሁ በጣም በጣም ጠቃሚና ገንቢ ነገር ነው እና ሌላው ደግሞ እንግዲህ ቤኪና ስምረት ምን ሆኖ ነው የጠፉት ሰሞኑን ተናፍቀዋልና ና ይምጡ እስኪ በሉ እና ደግሞ ሙቤንና ቤኪን ሙቤንና አብርሸሩታን አስታርቋቸው ባካችሁ እያላችሁ እንግዲህ እንትናን እየጠየቃችሁ ቤኪን እየጠየቃችሁ ትገኛላችሁና እና አዎ ከባድ ነገር አለ እውነት ለመናገር በሁለቱ መሀል ማለት ነው ግን እንደ ድሮ ቢሆኑ ማለት እንደ ድሮ አይሆኑም። እሱም የራሱን ስራ እየሰራሉ፣ እሱም የራሳቸውን ስራ። ግን ቢያንስ እንደ ጓደኛ ቢጠያየቁ የምሬ ነው ምላችሁ። በጣም ተራርቀዋል። በጣም ብዙ ሰው አስከፍቶታል ሙቢ። በጣም ብቸኛ ሰው ሆኗል። በጣም ብዙ ሰዎችን ከጎኑ አጥቷል። በየዋህነቱ ጥሩ መልካም ሰው ስትሆኑ በጣም ብዙ ነገሮች አሉ። የእውነት ነው ብለ በሰዎች ዘንድ በቃ እንደ ጅል ነው የምትታዩትና አሁንም ቢታረቁ ሰላም ተባብሎ የሆነ ቪዲዮ እንኳን ቢሰሩ ለተመልካች በጣም ብዙ ተጨንቆ እየጠየቀ ስላለ ቤካ ደግሞ ይህን ነገር እንደምታሳካው አንጠራጠርም። በቅርቡ እንጠብቃለን እላለሁ። እንግዲህ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቤኪ በሄኖክ በማርክ በቤዛ ደስታ የተደሰታችሁ ሰዎች ወይም ደግሞ በይበልጥ ቤኪ ማለቴ ቅርታ ቤኪና ሄኖክ ግን ለቤዛ ያላቸው ክብር ደስ ሲል፣ በጣም ነው የሚወዷት በጣም ወይኔ እኔ በቃ በጣም ምመኘው ነገር በጣም ደስ የሚለኝ ነገር ሳይሆን፣ እንደው ታውቃላችሁ የፍቅረኛችሁ ጓደኞች ሲወዷችሁ፣ ሲያከብሯችሁ፣ ቦታ ሲሰጧችሁ በጣም በቃ ቤዝ እድለኛለች የእውነት ብላችሁ በጣም ነው በቃ። ይሄ ፓርት በጣም ነው ይገርሞኝ ሳያችሁ የነበረውና ደስ ትላላችሁ። በቃ ለመልካም ሰው መልካም ነገር መመኘት፣ መልካም ነገር ማድረግ ጥሩ ነው። ስለዚህ በማርክና ቤዛ መታረቅ ደስተኛ የሆናችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡ። በጣም ነው ወዳችሁ ማከብራችሁ። በሌላ ቪዲዮ፣ በሌላ ርዕስ ደግሞ እንገናኛለን። ሰላም ቆዩልኝ።